ስሜ ፈቲያ መሀመድ ሁሴን ይባላል። ግቢው ፈቲያ እርሻ ተብሎ ነው የሚጠራው። በልጅነቴ የአረብ ሀገር ተድሬ የሄድኩ ሰው ነበርኩ። የአረብ ዘር ነው ያገባሁት። እና እቺ ከዛ ከረሀብተኛ ሀገር ነው የመጣችው ይሉኝ ነበር ሰዎቹ። እኔ ደግሞ ማቀው በማር በቅቤ ማደጌን ነው፣ ረሀብን አይቼ አላቅም። ገንዘብ እንደሚያስፈልገኝ እና ከነሱ ከእነሱ የበለጠ መስራት እንደምችል ተገነዘብኩ። በሆነ አጋጣሚ የማገኘውን ብር ማጠራቀም ጀመርኩ። አላማዬ አገሬ ተመልሼ ግብርና ሰርቼ አገሬ ምን አይነት አረንጓዴና የሰጧትን የምታበቅልና ረሀብተኛ እንዳልሆነች ለእነዚሁ ላማቾቼ አሳያለሁ ብዬ ዓላማ አደረኩ። ወደ ሰላሳ ሚሊዮን ብር በእጄ ላይ ሲገባ ኢትዮጵያ አምባሲ ሄድኩ። እዛ አቶ ተክሌ የሚባሉ አምባሳደር ነበሩት። አገሬ ሄጄ ማልማት እፈልጋለሁ በሚለው ተደሰቱ። የባቢሌ አስተዳደር ደግሞ የሚያስቀምጡኝ ቦታ ነው ያጡት። በደስታ ያለውን መሬት የተባለ ሁሉ አሳዩኝ። አዙሮ የመረጥኩትን መሬት ተሰጠኝ። ሚኒሻ ተሰጠኝ። ሰራተኛ አካባቢ ሰው ቀጠርኩ። ስራዬን ጀመር በሁለት ሺ ሁለት ነው የጀመርኩት ስራ። ሀምሳ አራቱ ሄክታር በሙሉ ተክዬበታለሁ። ሰላሳ ሺህ በአባዬ አምስት ሺህ ማንጎ አምስት ሺህ የብርቱካን ዛፍ ተክያ አለው። ወደ አምስት መቶ ዘይቱና ተክያ አለው። ወደ ሁለት መቶ ቡና ተክያ አለው። ያው አንበጣ የመጣ ጊዜ አበላሽቶ ነው እንጂ ሁለት ሺህ ነበረ ቡናው። አሁን ደግሞ የተጣመረ ግብርና አለ። አብዬኛ ልጅ ደግሞ ከብት ማርባት፣ አሳ ማርባት አለብሽ፣ ወደ ፋብሪካ መቀየር አለብሽ የሚለው መጣና አሁን ወደዛ እየተንደፋደፍኩ ነው። ከብቶቹን ኦሬዲ ዘመናዊ ቤት ሰርቼ እያረባሁም እያንዳንዱ የማንጎና ብርቱካን ስርም ቡና ለመትከል እንትን አለኝ፣ ጥላ ስለሚፈልግ እኔ የውሃ ቴክኖሎጂ እስከ ሱዳን ነው ያመጣኋቸው። ሚንካርድ ተሰጥቷቸው በዶላር እየከፈልኳቸው የኔን ውሃ ሲያወጡ ሀምሳ ጎረምሳዎች ሰብስቤ ውሃውን እንዲማሩ አደረግኩ እየከፈልኳቸው። እነዛ ሀምሳ ደግሞ አገሩን በሙሉ አስተምረው አገሩ በሙሉ አሁን በውሃ የሌለው ሰው የለም። ምርት ለቀማ ሲኖረን ሳር አጨዳ ሲኖረን ወደ መቶ ሰው ነው የሚቀጠረው። መቶ ሰራተኛ ይቀጠራል። ግን በቋሚነት አሁን አርባ ሰራተኞች ቋሚ ናቸው፣ የትም የማይሄዱ በፍቅር የሚሰሩ እዚህ ሂዱ ብላቸውም የማይሄዱ እያንዳንዱ የራሱ መኖሪያ ቤት ያለው ልጆቹን ወልዶ ልጆች አራት ያለው አምስት ያለው አሉ። እዚሁ ይኖራሉ። ሚስቶቻቸው ደግሞ ይነግዳሉ። ይህንኑ ምርት ይሸጣሉ። አረንጓዴ ነገር ማለት እኮ ገነት ማለት ነው እንዴ! የምፈልገውን ቆንጅዬ ነገር እየቀነጠስኩ እየበላው ጥላ ስር ቁጭ ብዬ ስንት አይነት ኦክሲጂን፣ ስንት አይነት ንጹህ አየር እያለ አጠገቤ በዙሪያው ተከብቤ እንደ እኔ የሚኖር ሰው ያለም አይመስለኝም። በጣም በብዙ ሚሊየን ነው የሚገመተው እንደ ንብረት ሲገመት አምስት መቶ ሚሊየን ምናምን ምናምን ነው በቃ በጣም ብዙ ነው። አሁን ሲግምቱ ማለት ነው። እኔ ደግሞ ገንዘብ አላስቀምጥም። ያገኘሁትን ራሱኑ ነው ማስፋፋበት